ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ እንደምን ዋላችሁ? መጋቢት ሁለት 2017 ዓ ምት ዕለታዊ መረጃዎችን ይዤ መጥቻለሁ። መረጃዎችን ወደ እናንተ እያደሩ ስታወሪያችሁን ቆዩ ወልደ ካሳ ነኝ። እናንተም አብራችሁ እንድትቆዩ ነው በአክሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎችን ትሰማላችሁ። በትግራይ አካባቢ ያለው አጠቃላይ ፖለቲካዊ ውጥረት እና ወታደራዊ እንቅስቃሴ ወደ የት እየሄደ ነው የሚለውን ከሰዓት በኋላ ያሉ ጉልህ ጉልህ መረጃዎችን ወደ እናንተ የማደርስ ይሆናል። እንግዲህ በአዲግራት ግልጽ የሆነ መፈንቅለ መንግስት ተደርጓል። በመቀሌም ከፍተኛ ውጥረት አለ። በዝርዝር መረጃውን አደርሳቸዋለሁ። በአማራ ክልል የተለያዩ አካባቢዎች የግንባር መረጃዎችን ይዣለሁ። በሁለተኛ በሁለት ቀን ልዩናታ ውስጥ ከፍተኛ የሆነ የወረዳ አመራር ተገድለዋል። በትናንትና ሁለት የነበረው መረጃና ዛሬ ደግሞ ከፍተኛ አመራርና የፖሊስ አዛዥ የተገደሉበትን አካባቢና ዝርዝር መረጃዎች በዝርዝር የማደርሳችሁ ይሆናል። ተጨማሪ አገር አቀፍ መረጃዎችም አሉ። እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አብራችሁን ስትቆዩ እንግዲህ አስተያየቶችን እያደረሳችሁ ሰብስክራብ እያደረጋችሁ ላይክ ሸር እያደረጋችሁ እንድትከታተሉ በአክብሮት ጋብዛለሁ። ብዙዎቻችሁ አስተያየቶችን ሰታችሁ ተመልክቻለሁ። እንግዲህ አስተያየቶች አንዳንዶቹ ባይቀርቡ የሚል ሁሉ ተቃውሞ ያቀላችሁ አላችሁ። ሀሳቦቹ እየተመዘኑ ወደ እናንተ የሚደርሱ ይሆናሉ። ያላችሁን ሀሳብና አስተያየት በሙሉ ብታደርሱኝ ለሚዲያ የሚሆነው በሚዲያ እየተመረጠ ይቀርባል። ብዙዎቻችሁ እንግዲህ በመረጃዎቹ ታማኝነት ላይ አዎንታዊ አስተያየቶችን ሰጥታችኋል። በእጅጉ ነው እየማመሰግ ነው። እንግዲህ በዚህ ሰዓትም ከደረሱኝ አስተያየቶች መካከል ከደንቢያ፣ ከባህር ዳር እንደዚሁም ደግሞ ከአሜሪካ ጭምር በርካታ መልእክቶችን በኢሜይል ልካችሁልኛል። ከላካችሁ መልእክቶች መካከል ባህር ዳርና ደንቢያ አካባቢ ያለውን ይዘቱ ተመሳሳይ ነው። ዝርፊያ የሚፈጽሙ አካላት በተመለከተ ጥቆማና መረጃዎችን ሰጥታችኋል። ወደፊት በዝርዝር የምመጣባቸው ይሆናል። አመሰግናለሁ። ከውጭም ያለው እንግዲህ አጠቃላይ የኃይል አሰላለፍን በተመለከተ አሁንም በዋናነት በትኩረት ሊሰራበት ይገባል። የራስን አጀንዳ አስቀድሞ መስራት ይገባል፣ የሚል ይዘት ያለው ኢሜል መልዕክትም ልካችሁልኛል ይኸው ደርሶኛል። አመሰግናለሁ። ሃይማኖታዊ ጉዳዮችን በተመለከተ እንግዲህ በየአካባቢው ያሉት ጉዳዮች ውሎ አድሮ ማን ሊጠቀምባቸው እንደሚችሉ ሰሞኑን በማህበራዊ ሚዲያዎች አሉ የሃይማኖት የማይነኩ ጉዳዮችን ወደ ማህበራዊ ሚዲያ በመምጣት ያለው እንቅስቃሴ አጠቃላይ እሱንም በተመለከተ ውሎ አድሮ ይሄ ጉዳይ አገሩንም ህዝቡንም አደጋ ውስጥ የሚከት ስለሆነ ጥንቃቄ ያስፈልገዋል የሚልም መልዕክት አድርሳቸዋል። በእጅጉ ነው የማመሰግነው። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ እንግዲህ ወደ ትግራይ የሚወስደን መረጃ ነው የማስቀድመው። በትግራይ ያለው አጠቃላይ ሁኔታ እንግዲህ የነጌታቸው ቁጥጥር ውጭ እየወጣ ወደ ነ ደብረ ጽዮን እየገባ ይመስላል። ይሄ በቀጥታም ሆነ በተሰዋሪ የነ ደብረ ጽዮን ቡድን የአስመራ እጅ አለበት፣ የነጌታቸው ቡድን ደግሞ የአዲስ አበባ መንግስት እጅ አለበት ነው። ይህ እንግዲህ ሰሞኑን በምስራቅ አፍሪካ ካለው አጠቃላይ ውጥረት አንጻርም እንግዲህ የራሱ ጉልህ አስተዋጽኦ የሚኖረው እንቅስቃሴ ነው። በዛሬ ሁለት ረፋድ አካባቢ የነደብረጽዮን ቡድን በአዲግራት ከተማን ተቆጣጥሯል። ጊዜያዊ አስተዳደር መዋቅርን በማፍረስ የራሳቸውን መዋቅር ወይም ደግሞ የራሳቸውን ከንቲባ አስገብተዋል ተብሏል። እነደብረጽዮን ላለፉት ሶስት ወራት እንግዲህ ለመቀሌና ለአዲግራት ከተሞች ሁለት ከንቲባዎች ናቸው የተሾሙት። ሁለት ከንቲባዎች፣ አንደኛው በጊዜያዊ አስተዳደሩ በነጌታቸው የተሾመ ሲሆን፣ ሁለተኛው ደግሞ በነደብረጽዮን ቡድን የተሾመው ነው። ዛሬ በነደብረጽዮን የተሾመው የአዲግራት ከንቲባ በታጣቂዎች ታጅቦ ነባሩን የነ ጌታቸውን አስተዳደር አፍርሶ ማህተምና ቢሮ በወረራ ይዘው ተቆጣጥረዋል ተብሏል። በከተማ አስተዳደሩ እንግዲህ ያው ህዝቡ ይህንን በመቃወም ለሶስት ተከታታይ ቀናት ተቃውሞ ሲያደርግ ነበር የቆየው። ሆኖም ህዝቡ አልቻለም። በታጣቂዎች ታጅቦ የነጌታቸው አስተዳደር ፈርሶ የነ ደብረ ጽዮን አስተዳደር ቦታውን ይዟል ተብሏል። አዲግራት በነደብረ ጽዮን የተሾሙት ከንቲባ እና ታጣቂዎቹ ወደ ቢሮ ገብተዋል። አዲግራት የጸጥታ ኃላፊ ኪዱ ገብረ ጻድቅን ጨምሮ ሌሎች የጊዜው አስተዳደሩ ካቢኔዎች እንደዚሁ በነ ደብረ ጽዮን ቡድን በቁጥጥር ስር ውለዋል ተብሏል። እነ ደብረ ጽዮን ቡድን የተሾሙት በጌታቸው የተሾሙት እንግዲህ በጌታቸው ከልክሏቸው የነበረውን ግለሰብ ወደ ስልጣን መልሰናል ሲል የእነ ደብረ ጽዮን ቡድን እንግዲህ በገጹ ያሰራጨው መረጃ ያሳያል። በግለሰብ ተከልክለው የነበሩ በምክር ቤት የተሾሙ የከንቲባን ወደ ቦታቸው መልሰናል በሚል ነው መረጃውን እያሰራጩ ያሉት። እንግዲህ ጌታቸውም ዛሬ መግለጫ አውጥቷል። በጽሁፍ ባሰራጨው መግለጫ ጌታቸውም በ24 ሰዓት ባነሰ ጊዜ ለሁለተኛ ጊዜ የተሰጠ መግለጫ ነው። በዚህ መግለጫ በዚህ መግለጫ የትግራይ የጸጥታ ኃይሎችን በተመለከተ በተለይ ጌታቸው ረዳ ብርቱ ወቀሳ አቅርቧል። እንደምታወቁ እንግዲህ በትናንትናው ዕለት ጌታቸው ረዳ ሦስት የህዋስ ጄኔራሎችን ከኃላፊነታቸው አንስቷል። ይህንን ተከትሎ የእነ ደብረጽዮን ቡድን ሌሊት መግለጫ ሰጥቷል። እንዲሁም ደግሞ የትግራይ የታጣቂዎች አዛዥ ደግሞ ጄኔራል ታደሰ ዛሬ ረፋን መግለጫ ሰጥቷል። ከነዚህ መግለጫዎች እና ከዚህ አጠቃላይ እንቅስቃሴ በኋላ ጌታቸው ረዳ ከሰዓት በፊት ከሰዓታት በፊት ባሰራጨው መግለጫ የጸጥታ ኃይሉ የኋላ ቀርና የወንጀለኛ ቡድን መጠቀሚያ እየሆነ ነው ብሏል። ትግራይ የጸጥታና ሰላም ቢሮ ኃላፊነት የጎደለው ዘራፊ ቡድን፣ ህገወጥ ቡድን፣ ህገወጥ ሰዎችና አዘዋዋሪ በህገወጥ ማዕድናት የወርቅ ንግድ ላይ የተሰማራ ወንጀለኛ እና ኋላ ቀር ነጣቂና ዘራፊ ወንበዴ ቡድን በመተባበር ተቀባይነት የሌለው አንገተቢስነቱን አሳይቷል ሲል የጸጥታ ኃይሉን ጌታቸው ወቅሷል። የጸጥታ ቢሮ መግለጫ የህገወጡ የደብረጽዮን ቡድን መጠቀሚያ መሆኑን ያሳያል ብሏል። የጸጥታ ኃይሉ ለህገወጥ እና ለወንጀለኛ ቡድኑ መጠቀሚያ እየሆነም እንደሆነ ያው ደጋግሞ ገልጿል። በህገወጥ መንገድ ጊዜያዊ አስተዳደሩን እያፈረሰ ነው ይህ ቡድን። የጸጥታ ኃይሉም ለዚህ ተባባሪ መሆኑ በእጅጉ አሳፋሪ ነው ሲል ጌታቸው ረዳ ገልጿል። መግለጫው የኋላቀሩ ቡድን ድርሰትና ድርጊትን የሚያሳይ ነው ብሏል። የጸጥታ ኃይሎች የተሰጠውን መግለጫ በዚህ ቀውስ ለሚመጡ አጠቃላይ አደጋዎች እና በትግራይ ውስጥ ለሚፈጠረው አጠቃላይ ቀውስ፣ ሰብዊ ቀውስ ጊዜያዊ አስተዳደሩ እና ይሄ ቡድን ኃላፊነቱን ይወስዳል ሲል እጌታቸው አሰራጭቷል መረጃ። እንዲሁም ደግሞ ይሄ ቡድን ተጠያቂ ይደረጋል የሚል ጨምሮበታል። እንግዲህ መቀሌ ከተማን በተመለከተ በመቀሌ ከተማ ከፍተኛ የሆነው ውጥረት ሰፍኗል ነው የሚሉት የመረጃ ምንጮቹ። አዳዲስ ኬላዎች ተዘርግተዋል። ኬላዎች ተጥለዋል በከተማው መውጫ እና መግቢያ አካባቢዎች አዳዲስ ኬላዎች እንደዚሁ ተቋቁመዋል። በርካታ ታጣቂዎች በወታደሮች ተሽከርካሪ ፓትሮል እየተንቀሳቀሱ ነው የሚገኙት። ድሽቃና ዙ 23 የጫኑ ተሽከርካሪዎች በከተማ መውጫና መግቢያ በሮች በተጠንቀቅ ቆመዋልም ተብሏል። እንግዲህ መቀሌ ባለፈው ሁኔታ ያለው ሁኔታ አጠቃላይ ጉዳዩ አሳሳቢ መሆኑንም የተቃዋሚ ፓርቲዎች እየገለጹ ነው የሚገኙት በትግራይ ያለውን አጠቃላይ ሁኔታ ሳልሳዊ ወያኔ ሳልሳዊ ወያኔ የሚከተለውን መግለጫ አሰራጅቷል። ህዝቡ ሽብር ውስጥ እንዲገባ ተደርጓል ብሏል። የጦር አዛዦች አስቸኳይ የጦር ህግ እያወጡ ህዝቡን ሽብር ውስጥ እየከተቱት ይገኛሉ። የተቃወሙ ወጣቶችን እያፈኑ እየገደሉ እያሰሩ ይገኛሉ ብሏል። ትግራይን እንግዲህ ታጣቂዎች አዛዦችን ህወሀት የቀውሱ መሪ ሆኖ ትግራይን አደጋ ውስጥ እየከተታት ነው ብሏል። ስለዚህ ትግራይን ለመታደግ ህዝቡ አስፈላጊ ነገር እንዲያደርግ ሳልሳዊ ወያኔ ጥሪ ያቅርቧል። ኋላ ቀር ካድሬዎች ለጥፋቱ ዋነኛ ተጠያቂዎች ናቸው ያለው ሳልሳዊ ወያኔ የካድሬዎቹ ደግሞ የኋላ ቀር ፍላጎታቸው ማስፈጸሚያ የትግራይ የጸጥታ ኃይል ሆኗል። ስለዚህ የጸጥታ ኃይሉ ለኋላ ቀሮች ፍላጎት ማስፈጸሚያ ማድረግ የለበትም፣ የጦር ኃይሉ ሲልም እንደዚሁ ጥሪ አቅርቧል። ህዝቡ ከሳልሳዊ ወያኔ ጎን እንዲቆም እንደዚሁ ጥሪ አቅርቧል። ሌላ የትግራይ ስለ ትግራይ ዝም አንልም የተሰኘው ቡድንም እንደዚሁ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ ደብዳቤ ጽፏል። ስለ ትግራይ ዝም አንልም የተሰኘው ስብስብ ለዶናልድ ትራምፕ በጻፈው ደብዳቤ በትግራይ ያለውን አጠቃላይ ሁኔታ ለማሳየት ሞክሯል። በደብዳቤው በደብዳቤው በዋናነት የትግራይ ግዛት በሚል አርባ ፐርሰንቱ ግዛት አሁን በአማራና በኤርትራ ኃይሎች ተወሮ ነው የሚገኘው፣ የሚለውን ካስቀደመ በኋላ አሁን የትግራይ ፖለቲካና ቀውሱ የሚያስፈልገውን መፍትሄ በተመለከተ የሚከተለውን ጽፏል። በአጭሩ አደርሳችኋለሁን እናንተ በትግራይ ያለው ሁኔታ አፋጣኝ እርምጃ የሚያስፈልገው ነው። ሰብአዊ ቀውሱ ሲል በጀመረው ጽሁፉ ስብስቡ ይሄ ስብስብ እንግዲህ ስለ ትግራይ ዝም አንልም የተባለው ስብስብ የኋላ ቀር የማርክሲስት እና የሌኒስት ስሪት የሆነው ቲፒኤልኤፍ ቲፒኤልኤፍ የጸረ ሰላም እንቅስቃሴ እያደረገ ይገኛል። የትግራይ ጊዜያዊ አስተዳደርም እያፈረሰ ነው ሲል ተችቷል። ይህንንም የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንዲያውቁት ደብዳቤ ጽፏል፣ ስለ ትግራይ ዝም አንልም የተሰኘው ስብስብ። ለዚህ ደግሞ ተባባሪ የሆኑት የጦር ጀኔራሎች ጀኔራል ምግብ ሀይሌ ጀነራል ዮሐንስ ወልደ ጊዮርጊስ ጆን መድድ፣ ጀነራል ኃይለስላሴ ግርማይ ወይም ደግሞ ግርማይ ማንጆስ፣ ጀነራል ማሾ በየነ ይገኙበታል፣ ሲል ጀነራሎቹን በዚሁ ጠብሷል። ደብዳቤው ከዚህ ባሻገር ደግሞ ኋላ ቀር የተባለው የህወሀት ቡድንን ፊትለፊቱ ነው እየመሩ በትግራይ ውስጥ ቀውስ እየፈጠሩ የሚገኙት ደብረ ጽዮን፣ ጌታቸው አሰፋ፣ ፈትለወር ገብረ እግዚአብሔር፣ አለም ገብረ ዋሃድ፣ አማኑኤል አሰፋ ናቸው ብሏል። እነዚህ የሲቪል እና የወታደራዊ አመራሮች በትግራይ ውስጥ ቀውስ እየፈጠሩ ነው ሲል ስለ ትግራይ ዝማና ለም የተሰኘው ቡድን ደብዳቤው አሳውቋል። ይሄ ቡድን ይላል በደብዳቤው ላይ ይሄ ቡድን ከኢሳያስ ጋር ይገናኛል፣ ጸረ ዲሞክራሲ ነው፣ ጊዜያዊ አስተዳደሩን እያፈረሰ ነው። አሜሪካ የተለያዩ እርምጃዎችን እንድትወስድበት ጥሪ አቅርቧል። እንግዲህ አሜሪካ እንድትወስድ ከጠየቁት እርምጃዎች ከዲፕሎማሲ እስከ አጠቃላይ የጉዞ ገዳዎችን ጭምር እርምጃዎችን እንድትወስድ ነው። እንግዲህ በዚህ ቡድን ላይ ስለ ትግራይ ዝም አንልም የተሰኘው ቡድን እየጠየቀው እንግዲህ፣ በትግራይ ያለው አጠቃላይ የፖለቲካ ሁኔታ አሁን አሁን ዛሬ ይህንን ነው ይመስለው፣ በየሰዓቱ ተለዋዋጭ ሁኔታዎች እንዳሉ ነው መረጃዎቹ የሚያሳዩት። የነ ደብረ ጽዮን ቡድን እንግዲህ ስልጣን በኃይል እየነጠቀ ነው የሚገኘው። ጌታቸው ደግሞ መግለጫዎችን እያወጣ ነው የሚገኘው። እስካሁን ድረስ ከመግለጫ ያለፈ ሌላ እርምጃ ሲወስድ ጌታቸው አልታየም። ያው በደብዳቤ አግዷል፣ ግን የታገዱ ሰዎች ዛሬ ጦር እየመሩ የጌታቸውን አስተዳደር አፍርሰዋል። በትግራይ የሚሆነው ሁኔታ እንግዲህ እየተከታተልን የምናየው ነው። የሚሆነው ከዚህ ቀጥሎ እነ ደብረ ጽዮን የጊዜያዊ አስተዳደሩን ትግራይን ከተቆጣጠሩ በኋላ ቀጣዩ ተግባራቸው ምንድነው የሚሆነው የሚለው ግልጽ ነው፣ ይታወቃል። ወደ ወልቃይት ነው ቀጣይ ዘመቻ የሚያደርጉት። ከዚህ አንፃር ምንድን ናቸው መደረግ ያለባቸው ጉዳዮች የሚሉት እንግዲህ የቤት ስራም አይደለም የነገም የነገ ወደ የሚባል ጉዳይ አይደለም። አሁን ጉዳዩ ክትትል፣ ጥብቅ ፍተሻ የሚያስፈልገው ነው። እንግዲህ አካባቢያዊ ያለውን ፖለቲካ አሁን አብይ አህመድም ወደ ትግራይ ኃይል አስገብቶ እንደ ደብረ ጽዮንን ይወጋል ወይስ አይወጋም። ጌታቸው ጣፈንተው ምንድን ነው አብሮ የሚታይ ነው የሚሆነው ወደ ሌሎች መረጃዎቹ አልፋለሁ ወደ ሌሎች መረጃዎች ሳልፍ ወደ ሸዋ የሚወስድን መረጃ ነው የማስከትለው ሸዋ ንኮበርና አካባቢው ሰሞኑን በተከታታይ በተደረጉ ውጊያዎች ከፍተኛ ሰብአዊ ቁሳዊ ጉዳቶች ደርሰዋል ተብሏል በተለይ አልዩ አምባ ላለፉት ስልጠናት በተደረገው ውጊያ በመንግስት ወታደሮች ላይ ከፍተኛ ጉዳት ደርሷል ወታደራዊ ኪሳራ ደርሷል እንደ መረጃ ምንጮቹ ከሆነ ለመጀመሪያዎቹ ሁለት ቀናት የገባ የመንግስት ኃይል ሙሉ በሙሉ በአካባቢ በነበረው ውጊያ ሙትና ቆስለኛ ሆኗል። ያም ቀሪው ኃይል ከበባ ውስጥ ገብቶ ሳለ ከደብረ ብርሃን ተጨማሪ ኃይል መጥቶ ነው ይህንንም ከከበባ ያወጣው። ከፍተኛ ጉዳት ነው እየደረሰው ብለዋል። ሰሞኑ በዚህ አካባቢ በነበረው ውጊያ ተሽከርካሪ ጨምሮ በርካታ ውድ መሳሪያዎች እንደዚሁ ወድመዋል። በሰዎች ላይ ደረሰው አጠቃላይ ዝርዝር ጉዳት አልታወቀም። በይፋት ቀጠናም እንደዚሁ በአጣየና አካባቢው አለላ አንኮበር ድረስ በተደረጉ ከባድ ውጊያዎች በትንሹ ስልሳ የሚሆኑ የመንግስት ወታደሮች ሚሊሻ አድማ ብተናና የሌሎች የጸጥታ አካላት ሞትና ቆስለኛ ሆነዋል ሲሉ የመረጃ ምንጮቹ ገልጸዋል። በዚህም እንግዲህ ከፍተኛ ጉዳት ነው እየደረሰው ተብሏል። በዚህ በይፋት ቀጠና ስከካ ሰላሳ የሚል ዘመቻ ነበረ። እሱ ዘመቻ ሙሉ በሙሉ ስለመክሸፉ ነው ለማወቅ እየተቻለው ወደ ጎጃም ስንሄድ ጃዊ የተለያዩ ክፍያዎችን አልከፈላቸውም በማለት የጃዊ ከተማ ነዋሪዎችን የመንግስት ወታደሮች እያሰቃዩ ነው የሚገኙት። በዚህም በርካታ ሰዎች ታስረዋል፣ ተደብድበዋል፣ እንዲሁም ደግሞ ወደ ወታደራዊ ካፕ ተወስደው እንደዚሁ አድራሻቸው የጠፋም አሉ ተብሏል። እንግዲህ ከሚጠየቁት ክፍያዎች መካከል የሚሊሻ መዋጮ አልከፈላቸውም የሚል ዋነኛው እንደሆነ ለማወቅ ተችሏል። ሌላው ወደ ምስራቅ ጎጃም ጮቄና አካባቢ የሚወስደን መረጃ ጮቄ ተራራ አቅራቢያ ወደ ስናን ወረዳ ዛሬ ውጊያ ሲደረግ ነው ያረፈደው። አሁንም ውጊያው ቀጥሏል። በውጊያው የደረሰውን ዝርዝር ጉዳት ግን ለማረጋገጥ አልተቻለም። ውጊያው እንደተጠናቀቀ ዝርዝር መረጃዎች የሚደርሱ ይሆናሉ። በምስራቅ ጎጃም በተለያዩ አካባቢዎች ዛሬ የድሮን አሳሳ ነበር ተብሏል። ከጮቄ እስከ ሞጣ አስተሮ እስከ ድጎ ተብሎ እስከሚጠሩት አካባቢ ድረስ ተከታታይ ከሳብ በፊትም ከሳብ በኋላም የድሮን ቅኝቶችና የድሮን አስሳዎች ነበሩ ተብሏል። የተፈጸመ የድሮን ጥቃት ግን የለም እስካሁን። ስለዚህ የአካባቢ ነዋሪዎች እንግዲህ የድሮን አስሳ ካለ የድሮን ጥቃት ሊኖር ስለሚችል ጥንቃቄ ማድረግ አለባቸው። ባለፈው እዚሁ ምስራቅ ጎጃም በተፈጸመ የድሮን ጥቃት የስምንት ዓመት ታዳጊን ጨምሮ በርካታ ንጹሐን ተገድለዋል። እንግዲህ በቅርብ ጊዜ የተፈጸመ ማለት ነው። ወደ ደቡብ ወሎ ስንመጣ በደቡብ ወሎ ወረባቦ ወረዳ የወረዳው አስተዳዳሪን ጨምሮ የፖሊስ አዛዥ ዛሬ ረፋድ በተፈጸመባቸው ጥቃት ተገድለዋል ተብሏል። የወረዳው ዋና አስተዳዳሪና ሌሎች የወረዳ ካቢኔ አባላት እንዲሁም ደግሞ የፖሊስ አዛዥ በተሽከርካሪ እየተንቀሳቀሱ በነበረበት ጊዜ በተፈጸመ ድንገተኛ ጥቃት የፖሊስ አዛዥ እና ሾፌሩ እንዲሁም ደግሞ የወረዳው አስተዳዳሪ ወዲያውኑ ሕይወታቸው አልፏል። ሌሎችም እየቆሰሉ አሉ ነው እየተባለው። ይህንን ድንገተኛ ጥቃት እየፈጸመው የአማራ ፋኖ በወሎ ወረባቦ ሻለቃ እንደገለጸው እነዚህ የወረዳ አመራሮች በአካባቢው ማህበረሰብ ላይ የብልጽግናን ዓላማዎች ለማስፈጸም ሲንቀሳቀሱ የነበሩ ናቸው ተብሏል። አንድ ተሽካሪም እንደዚሁ ጉዳት ደርሶበታል። የነፍስ ወከፍ መሳሪያዎችና ተተኳሾችን በፋኖ እጅ ገብተዋል ነው እየተባለው። አመራሮቹ እንግዲህ የተገደሉ ዛሬ መጋቢት ሁለት ረፋድ ሶስት ሰዓት ገደማ ነው የወረዳው አስተዳዳሪ አስክሬን በዛው ወረባቦ የቀብር ስነስርዓቱ ሲፈጸም የፖሊስ አዛዡ ደግሞ አስከሬን ወደ ደሴ ስለመላኩ ይህ ግድያ የተፈጸመው ከቦክሳ ወረዳ ወደ ቢስቲማ እንቅስቃሴ ላይ በነበሩበት ጊዜ ጠቢሳ ተብሎ የሚጠራ ቦታ እንደሆነ የአይን እማኞች ይህንን ገልጸዋል። ይህንን ተከትሎ ተከትሎ የሀይቅ ከተማ አቅራቢያ ሸሙሳ ተራራ ተብሎ የሚጠራው አካባቢ ሰፍሮ የነበረ የመንግስት ኃይል ዙ 23 ድሽቃ ሞርተርና ሌሎች የቡድን መሳሪያዎችን በተሽከርካሪዎች ጭኖ ወደ ወረባቦ አቅጣጫ እንቅስቃሴ እያደረገ መሆኑን የአይን እማኞቹ ጨምረው ገልጸዋል። እንግዲህ ከትላንትራው የአደርቃይ ወረዳና የሚልሻ አዛዥ ግድያ ጋር በሁለት ቀናት ውስጥ በአማራ ክልል ሁለት ከፍተኛ የወረዳ አመራሮች እና የጸጥታ በርካታ የጸጥታ አመራሮች ሲገደሉ፣ ይሄ እንግዲህ በሁለት ቀናት ልዩነት ውስጥ ሁለተኛው ነው። ትላንትና ሰሜን ጎንደር አዳርቃይ ወረዳ የሚልሻ ጽሕፈት ቤት ኃላፊ እና ሌሎች የብልጽግና ባለስልጣናት በድንገተኛ የደፈጣ ጥቃት መገደላቸው ይታወቃል። ወደ መረጃዎቹ ቀጥላለሁ። ብልጽግና ፓርቲ ከኢዜማ ፓርቲ ትችት ቀርቦበታል። ኢዜማ ብልጽግናን እየተቸው ብልጽግና ለመንግስት አገልግሎት ወደ ተቋማት የሚሄዱ ዜጎችን በኃይል እያስገደደ ገንዘብ እየተቀበለ ነው ሲል ኢዜማ በብልጽግና ላይ ትችት አቅርቧል። ብልጽግና ቅጤ ያጣ አካሄዱን፣ የራስ ወዳድነቱን፣ አልጠግባይነቱን ያሳየበት አስነዋሪ ድርጊት ነው ሲልም እንደዚሁ ኢዜማ በብልጽግና ላይ ትችት አቅርቧል። መግለጫም አውጥቶበታል። ዜጎች ለብልጽግና ክፍያ እንቢ እንዲሉ ጥሪ አቅርቧል። ኢዜማ ማንኛውም ዜጋ ለብልጽግና የፓርቲ ማደራጃ የሚጠየቀውን ገንዘብ መክፈል የለበትም፣ በመንግስት አገልግሎቶች አካባቢ ይህን ክፍያ ሲጠየቅ ማመፅ አለባቸው ሲል ጥሪ አቅርቧል። እንግዲህ ለብልጽግና ክፍያዎች እንዳይከፈሉ ሲል ያው አንድ ወዳጅ የሆነው ፓርቲ ነው ይህንን እያቀረበው። ምርጫ ቦርድን ጉዳዩን እየተከታተለ ገለልተኛ በሆነ መንገድ ጉዳዩን አጣርቶ ብልጽግና ገንዘብ የሚሰበስብበትን ሂደት እንዲያስቆም ብልጽግና ኢዜማ ጠይቋል። እንግዲህ በብልጽግና ውስጥ ሹመት ከሰጣቸው የተፎካካሪ ፓርቲዎች ወይም ደግሞ የተቃዋሚ ፓርቲዎች ውስጥ ኢዜማ ይገኝበታል። የኢዜማ ሊቀመንበር የትምህርት ሚኒስትር ናቸው፣ ፕሮፌሰር ብርሃኑ ነጋ። እንዲሁም ደግሞ በአዲስ አበባ ከተማ አስተዳደር እንደዚሁ ኢዜማ ተሿሚዎች አሉ። በደቡብ ኢትዮጵያ ክልልም በተለያዩ አካባቢዎች እነዚህ ሹመት ወስደዋል። ሌላው ከአማራ ክልል የመጣ መረጃ ነው። የአፈር ማዳበሪያ ዋጋ ከፍተኛ ሁኔታ ጨምሮብናል የሚል ነው። የሚሊሻ ክፍያ ካልከፈላችሁም የአፈር ማዳበሪያ አታገኙም እየተባል እየተንገላታን ነው ብለዋል አርሶ አደሮቹ ባቀረቡት ቅሬታ ለዘማች የሚሊሻ አባላት የቀለብ መዋጮ ካላደረጋችሁ ማዳበሪያ ማግኘት አትችሉም በሚል አርሶአደሮቹ እየተንገላቱ መሆናቸውን ነው እየገለጹት። ይህንን በተመለከተ እንግዲህ ዝርዝር ማብራሪያ የሚያስፈልገው ጉዳይ ነው ምላሽ እንዲሰጡበት የአካባቢው የዱርና ባለሙያዎች አስተዳደሮች። ጉዳዩ አሳሳቢ ነው፣ አርሶአደሮች ማዳበሪያ ማግኘት አለባቸው። አሁን ባለው የተባባሰ ሁኔታ እንግዲህ የማዳበሪያ እጥረትና ያለ ማዳበሪያ አርሶአደሮች የችግር ሊጋለጡ አይገባም። የሚሊሻ ክፍያ መክፈልም ግዴታቸው አይደለም። በነፃ ገቢያ ውስጥ ማዳበሪያውን ማግኘት አለባቸው። ከአሁን በፊት እንግዲህ የማዳበሪያ ጉዳይ እየቀሰቀሰው ቀውስ ይታወቃል። የአማራ ፋኖ ጎጃም አምስተኛ ክፍለ ጦር በቋሪት ግንባር በተደረገ ውጊያ ከሀምሳ በላይ የመንግስት ወታደሮች ሙትና ቆስለኛ ሆነዋል። አብዛኞቹ ቡሬና ፍኖተ ሰላም ሆስፒታል ለህክምና ገብተው የነበሩ የሚሊሻ አባላትም እንደዚሁ ህክምና ከገቡ በኋላ ህይወታቸው ማለፉን ለማረጋገጥ ችያለሁ ብሏል። አዴት ወደ ቋሪት ከጅጋ ወደ ቋሪት ገነት አቦ ያለው አጠቃላይ እንቅስቃሴ አሁንም ውጥረት የተሞላበት ነው። በዚህ በተለይ ገነት አቦ አካባቢ የመንግስት ወታደሮች በርካታ ንብረቶችን አውድመዋል። ሰዎችን እንደዚሁ አስረዋል፣ ደብድበዋል፣ ወዳታወቁ ስፍራዎች ወስደዋል ተብሏል። በሽንዲ እንደዚሁ የአምስተኛ ክፍለ ጦር የሚንቀሳቀስበት በሽንዲ ቀጠና በቡሬ አቅጣጫ ሽንዲ፣ ወገዳድ፣ ወይንማ፣ ቆጭ ወርቅ፣ አባይ አየሁ በተባሉ አካባቢዎችም እንደዚሁ ለአምስት ቀናት ውጊያዎች ሲደረጉ እንደነበር ገልጿል። በነበሩት ውጊያዎችም በንጹሐን ከፍተኛ ጉዳት ደርሷል። ቢያንስ ሰባት ንጹሐን ስለመገደላቸውና በርካቶቹ ደግሞ ንብረታቸው ስለመውደሙ የፍለጦሩ ቃል አቀባይ ዮሴፍ አረጋዊን ይህንን ገልጿል። ተጨማሪ መረጃዎች እንግዲህ በተለይ አቋሪትን አካባቢው አሉ ወደፊት በዝርዝር የሚቀርቡ ይሆናል። ወደ ሌላ መረጃ ሲሄድ የቀድሞ የሰራዊት አባላት የላኩት መልእክት አለ። በመልእክታቸው ውስጥ እንዲህ በርካታ ጉዳዮችን አንስተዋል። የቀድሞ የሰራዊት አባላት ነን በሚል ይህን ጽሑፍ የላኩልኝ አባላት በአንድ ወር ጊዜ ውስጥ ፋኖ አንድ የሚሆን ከሆነ ለአጠቃላይ ግዳጅ ዝግጁ መሆናቸውን ገልጸዋል። በዚህ ሰዓት እንግዲህ ለግዳጅ ዝግጁ የሆነ በብዙ ሺህ የሚቆጠር ኃይል እንዳላቸው ገልጸዋል። ያው ቁጥሩን እዚህ አላቀርበውም። እንዲሁም ደግሞ ከ3500 በላይ የሚገመት እንደዚሁ ከአስር አለቃ እስከ ጀነራል ማድረግ ያላቸው አሁን በልዩ ልዩ ምክንያት ከጦር ሰራዊት አደረጃጅ ውጭ ያሉ አባላት እንዳሉትና እነዚህ እንግዲህ ስልጠናቸውን ከሀገር ውስጥ እስከ ውጭ አሜሪካ፣ እስራኤል ራሻ ድረስ ስልጠና የወሰዱ በርካታ ወታደሮች እንዲሁም ደግሞ ባለሙያዎች ፋኑን ለማገዝ ዝግጁ መሆናቸውን ነው የገለጹት። በርካታ ዝርዝር ጉዳዮችን ልከዋል። እንግዲህ እነዚህ የቀድሞ ሰራዊት አባላት ፋኖ በአስቸኳይ እንደሚሆን ከሆነ ጉዳዩን ተመልክተው በአስቸኳይ በዚህ ለግዳጅ ዝግጁ ስለመሆናቸው እና ፋኑን ለመቀላቀል ዝግጁ መሆናቸውን ነው የገለጹት። እንግዲህ ይህንን ከገለጹበት አግባቦች እስካሁን ይሄ ማህበር የሚታወቅም የተመዘገበም አይደለም። በተለያዩ አካባቢዎች ከአድማ ብተናም ከልዩ ኃይልም እንዲሁም ደግሞ ከሰራዊቱ ውስጥ ከእድሜያቸው ከ24 እስከ 39 ዓመት የሚሆን በዚህ ጉዳይ ለመሳተፍ ዝግጁ መሆናቸውን ነው የገለጹት። ቁጥራቸው በጣም በጣም ከፍተኛ ቁጥር ነው። በነገራችን ላይ እዚህ እየላኩት ስለዚህ የፋኖ አንድ መሆን እንግዲህ በወታደራዊ በፖለቲካዊም እንዲሁም ደግሞ በሎጂስቲክ በኮሚኒኬሽን በዲፕሎማሲ የሚኖረው አስተዋጽኦ ቀላል የሚባል አይደለም። እንግዲህ ይህንንም ጥሪ በመስማት ፋኖ ወደ አንድ ይመጣል ተብሎ ይጠበቃል። ፋኖ ወደ አንድ የማይመጣ ከሆነ አሁን ባለው ሁኔታ ምን ሊፈጠር እንደሚችልም መገመት አዳጋች ነው የሚሆነው። የአፍሪካ ቀንድ ሁኔታ በጣም ተለዋዋጭ ነው፣ በጣም ተለዋዋጭ ነው። የኢትዮጵያ ውስጣዊ የፖለቲካ ሁኔታም እንደዚሁ በማይገመት ደረጃ ምናልባት አገሩም አደጋ ላይ የወደቀበት ሁኔታ ነው ያለው። ስለዚህ በዚህ ውስጥ የራስን ህዝብ የራስን ጥቅም ፖለቲካዊ፣ ኢኮኖሚያዊ፣ የሰላምና ደህንነት ጉዳዮችን በአስተባባሪ ሁኔታ ይዞ ለመገኘት አንድነት ከመጀመሩ ጊዜ በላይ የሚያስፈልግበት ጊዜ ነው። እነዚህ ናቸው ለዚህ ሰዓት ያስኳቸው አጫጭር መረጃዎች። በሌሎች መረጃዎች እስከምንገናኝ ስለተከታተላችሁ እናመሰግናለን። መልካም ጊዜ